የኑሮ ውድነትና የዋጋ ግሽበት በዜጎች ላይ የሚያሳድረውን ጫና ለመቀነስ መንግስት የተለያዩ እርምጃዎችን እየወሰደ ይገኛል። ከነዚህ መካከል የመንግስት ሰራተኛውን ወራዊ ደሞዝ ማሻሻል ተጠቃሽ ነው። በተመሳሳይ ማህበረሰቡ የሚያገኘው አገልግሎትን መሻሻል ይኖርበታል። ይህንን መሰረት ያደረገ ስራ እየተሰራ ነው። ማህበረሰቡ ፈጣን አገልግሎት እንዲያገኝ ከማድረግ ጀምሮ የአንድ ማዕከል አገልግሎት አሰጣጥን ማበርከት ተጠቃሽ ነው። ከዚህ ቀደም ቀልጣፋና ዘመናዊ አሰራሮች እንዲኖሩ የተለያዩ የተወሰዱ ነበር። በተለይም በተገልጋዮች ቀን ተገልጋዩ ቀልጣፋ አገልግሎት እንዲያገኝ የማስቻል ስራ ሲሰራ ቆይቷል። ነገር ግን ይህ ብቻውን በቂ አይደለም። የአንድ መስኮት አገልግሎት አሰጣጥ እንዲስፋፋ የማስቻል ስራዎች፣ አገልግሎት በቴክኖሎጂ የታገዘ እንዲሆን የማድረግ ስራዎችም እየተሰሩ ነው። እነዚህ የሚፈለገውን የተገልጋዩን እርካታ አምጥተዋል ለማለት ባያስችልም የሚታዩ ለውጦች ግን አሉ። በሰራተኛው ዘንድም እየተስተዋለ የሚገኘው የስራ ተነሳሽነት በስራ ኃላፊዎች ዘንድ እየተረጋገጠ ያለው ተጠያቂነትና የተገልጋዩን እንግል ሌሎች በመቀነስ ረገድ ትልቅ ለውጦች እየታዩ ነው። ሰርካ በርባ ደሙት ይደበሉሞ አመኔ ረቶጀቻ አድር የመንግስት ሰራተኛው አገልግሎት ሰጪ ከመሆኑም ባሻገር አገልግሎት ተቀባይ ነው። ለዚህም ይላሉ ዋና ኃላፊዋ፣ ሰራተኛው በሚሰጠው ፈጣንና ቀልጣፋ አገልግሎት ራሱ ተጠቃሚ ይሆናል ባይ ናቸው። ለአብነት ያክል የኑሮ ውድነቱ በዜጎች ላይ የሚያሳድረውን ጫና ለመቀነስ መንግስት የሚያወጣውን መመሪያ ተግባራዊ እንዲሆን ደግሞ ቁጥጥርም የሚያደርገው ይኸው ኃላፊነት የተሰጠው የመንግስት ሰራተኛው ነው። በዚህ ታዲያ ራሱ ተጠቃሚ በመሆኑ ይህ እንዲሆን እየተሰራ መሆኑን ሰምተናል። ሆጀታ ሙቱ ማስተጃጅ ለማለ ሰራተኛው ሰራተኛውም ተገልጋይ ነው። ስለዚህ ሰራተኛው ውጤታማ አገልግሎት ሰጠ ማለት ከውጤቱ እሱም ተጠቃሚ ነው ማለት ነው። የኑሮ ውድነቱን ለመቀነስ ሰራተኛው በሚጠበቅበት ልክ ሲሰራ፣ ከዚህም ሰራተኛው ተጠቃሚ ነው ማለት ነው። በዋጋ ንረቱም እንደዛው የኑሮ ውድነቱን በሚፈለገው ልክ ለመቆጣጠር ደግሞ የሰራተኛው ሚና ትልቅ ነው። እንደ ሀገር ስንመለከተው ሰራተኛው የኑሮ ጫናውን እንዲቋቋም ለማድረግ በመንግስት የተወሰዱ እርምጃዎች ሰፊ ናቸው። ስለዚህ በዚህ የዜጎችን የኑሮ ጫና ለመቀነስ በሚወሰዱ እርምጃዎች ውስጥ ሰራተኛው ኃላፊነቱን በአግባቡ መወጣት ይኖርበታል። ኢንቨስትመንት ጉዳይ አካባቢያት። በሌላ በኩል ይህንን እርምጃ ተከትሎ አላግባብ መክበር በሚፈልጉ ህገወጥ ግለሰቦች አሊያም ቡድኖች የሚፈለገው ለውጥ እንዳይመጣ እንቅፋት ሊሆኑ የሚችሉ ሁኔታዎች ሊፈጠሩ ይችላሉ። ይህ እንዳይሆን ታዲያ በንግዱ ዘርፍ ላይ የሚደረገው ቁጥጥር ትልቁን ሚና ነው የሚጫወተው። በተለይም በክልሉ ህገወጥ ንግድን ከመከላከል አንጻር ባለፉት ሶስት ወር ብቻ ሰፊ እርምጃ መወሰዱን የክልሉ ንግድ ቢሮ መረጃ ያመለክታል። ክልላችን ያለው አላግባብ መክበር ያልኩት ነው መጀመሪያ ላይ ማለት ነው። ያ አላግባብ መክበር በተለያየ ሜትድ ነው መግለጽ ምን ችለው። ስለዚህ እሱ እንደ አንድ ቻሌንጅ ነው እኛ ክልል ላይ ማለት ነው። ሶ እሱን በምን እንቅረፈው ላይ ነው እየሰራንበት ያለ ነው። ይሄ አስገዳጅ ፕላን አዘጋጅተናል። ከዛ ደግሞ አዋጅ አዲስ አዋጅ 2017 1363 ህዝባር 217 የጸደቀልን አለ። እሱን መሰረት አድርገን እነዚህ አላግባብ መክበር የሚፈልጉትን ወደ ሕግ ማቅረብ ነው ማለት ነው ዋነኛው። በዚህ ኳርተር ብቻ ከ5 ሚሊዮን በላይ ነው የተያዙ የተለያዩ ሸቀጣ ሸቀጥ የሚሆን የተያዙ ማለት ነው ይህ ሕገ ወጥነት ንግድ ላይ ለአስተዳደራዊ ቅጣት ራሱ የቀረቡ ከ ሰው ነው ማለት ነው። ይሄ ብቻ ሳይሆን ምንድነው መሆን ያለበት ይሄ ነገር ሰስቴን እንዲያደርግ ቀጣይነት እንዲኖረው በቴክኖሎጂ መታገስ ግድ ይለናል ማለት ነው። እሱንም እየሰራንበት ነው የምንገኘው፣ እንደ ሀገርም እየተሰራበት ነው። እንደ ሀገር የዜጎችን የኑሮ ደረጃ ለማሻሻል ከሚወሰዱ አስተዳደራዊ እርምጃዎች ባሻገር ዜጎች አምራች እንዲሆኑ ማስቻል ትልቅ ትኩረት እየተሰጠው ጉዳይ ነው። ለዚህ ደግሞ የሌማት ትሩፋት መርሃ ግብር፣ የከተማ ግብርናና የግብርናውን ዘርፍ ለማሳደግ እየተወሰዱ ያሉ እርምጃዎች ተጠቃሽ ናቸው። ይህ በእንዲህ እንዳለ ግን በተለይ መሰረታዊ የፍጆታ እቃዎች በሀገር ውስጥ ብቻ እንዲመረቱ ማድረግ መቻል ስራ የሚጠይቅ ነው። ከዚህም በተጨማሪ ከምርት እስከ አቅርቦት የሚኖረውን ሰንሰለት የተሳለጠ ማድረግ አስፈላጊ ነው። ፕሮዳክሽኑ ካለ ሸማቾቹ ለህዝቡ ያደርሳሉ። ከዚህ የበለጠ ግን ምን መደረግ አለበት? አሁን ለምሳሌ እዚሁ ማምረት የሚባለው ዘይትም ይሁን ሁሉም ይሁን እዚሁ ይሄ ፕሮዲውስ ቢሆን ይሄ ነገር ይቀንሳል። ሎንግ ተርም ነው ይሄ ግን ለዛ፣ ኢንሾርት ረን አሁን ምን ያስፈልገናል የሚለው ነገር ላይ ትኩረት አድርገናል። እሱ ኢንቨስትመንት ስለሆነ ማለት ነው። ይህን ደግሞ ምንድን ያደርግ ነው? መጀመሪያ ማህበራትና ዩኒየን ናቸው የሚያቀርቡት ማህበራትና ዩኒየን ሸማቾችን ደግሞ እዚህ ውስጥ አስገብተን ይሄን ነገር እንዲያቀርቡና ሙር ይሄንን እንደ ሶሉሽን እየተጠቀምን ነው የምንገኘው። የሚፈልገውን ለውጥ ለማምጣት ተነጣጥሎ ከመስራት ይልቅ የሚመለከታቸው ተቋማት በጉዳዩ ላይ ተናበው በጋራ መስራት ይኖርባቸዋል። የኑሮ ውድነቱን በመቆጣጠርና ሕገወጥ የንግድ ስርዓቶችን በመከላከል ክልሉን ከኢኮኖሚ ጥገኝነት ለማላቀቅ እየተጀመሩ ስራዎች ተጠናክረው ይቀጥላሉ።